አሰልጣኝ ሚኬል አርቴታ ከአትሌቲኮ ማድሪዱ ጨዋታ በፊት ጋዜጣዊ መግለጫ ሰጥቷል። በጋዜጣዊ መግለጫ ወቅት ምን ተጠየቀ፣ ምንስ ምላሽ ሰጠ የሚለውን ጉዳይ በዚህ ፕሮግራም ይዘንላችሁ መጥተናል። ይህ ቻናል አዲስ የአርሰናል ቻናል ነው። ስለዚህም ውድ የአርሰናል ደጋፊዎች፣ እናንተን ትብብር እንፈልጋለን። ይህንን ቻናል ሰብስክራይብ ማድረግ፣ ቪዲዮን እስከ መጨረሻው ድረስ መከታተልና ላይክ ማድረግ ቪዲዮውን አለባችሁ ስንል እናሳስባችኋለን። ምክንያቱም ደግሞ ይህ ቻናል የእኛ ቻናል አይደለም እናንተው የራሳችሁ ቻናል ስለሆነ ቶሎ እንዲ አድርግ ይህንን ቻናል ሰብስክራይብ ማድረግ ቪዲዮን እስከ መጨረሻው ድረስ መከታተል ላይክ ማድረግ አለባችሁ ስንል በትትና እናሳስባችኋለን። ወደ መረጃዎቻችን ስናመራ በመጀመሪያ ደረጃነት የተጠየቀው ጥያቄ አሰልጣኝ ሚካኤል አርቴታ ስለ ሴት ፒስ ኳስ ወይም ስለ ቆሙ ኳሶች በርካታ ጎሎችን አሰናድ እያስቆጠረ ይገኛል፣ ስለዛ ምን ትላለ? የዛስ ሚስጥር ምንድን ነው የሚል ጥያቄ ጠይቆ ነበር። ሁሉ ጊዜም እየተሻሻለን ነው፣ እናም ደግሞ እየተማረን ነው። ይህ እንደ አንድ የትምህርት ቤት ስርዓት ወይም እንደ አንድ ትምህርት አይነት ልናየው ይገባል። በየቀኑ እና ከእያንዳንዱ ጨዋታ አዲስ ነገር መማር አለብን። አሁን ላይ ያንን እያደረግን እንገኛለን። ጥሩ ለመሆን ለሴት ፒስ ብዙ ትኩረት መስጠትና ጊዜን መስጠት አለብን። በቆሙ ኳሶች በርካታ ግብን እያስቆጠር ነው። አዎ ልክናችሁ። ያም ደግሞ እንደ አንድ ጥንካሬ ሊወሰድልን ይገባል። አሁን ላይ ሴት ፒስ ብቻ አይደለም፣ በእያንዳንዱ ነገራችን ላይ መሻሻል እንዳለብን ይሰማናል። ለመሻሻልም እጅጉኑ እየተጋን እንገኛለን። ቅድም እንደነገርኳችሁ ሴት ፒስ እንደ አንድ የትምህርት ቤት ስርዓት ወይም እንደ አንድ ሳብጀክት ልንወስደው ይገባል። ሴት ፒስን ከዛም በኋላ ደግሞ መከላከል አለ፣ እንዲሁም ደግሞ ኳስን ተቆጣጥሮ መጫወት አለ። ይሄ ሁሉ እንደ አንድ ሳብጀክት ልትወስዱት ይገባል። በየሁሉም ሳብጀክት ግን በየሁሉም ስርዓት ግን በየሁሉም አጫዋታችን ላይ ግን ልንሻሻል ይገ ይገባል በየቀኑም መሻሻል እንዳለብን እየተሰማን ይገኛል። አሁን ላይ ጠንካራ እነ ጎናችን ሴት ፒስ ነው። ነገር ግን ያ አይበቃም። አሁንም የበለጠ መሻሻል አለብን በሴት ፒስ ላይ ብቻ ሳይሆን በሁሉም ነገር ላይ መሻሻል አለብን የሚል አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ። እንዲሁም ደግሞ ስለ ፔሮሂንካፔ ሂንካፔ የሰጠው አስተያየት አለ። ፔሮሂንካፔ አሁን ለመጫወት ዝግጁ ነው። ያለፈው ጨዋታ፣ የፉልሃሙ ጨዋታ ለሱ ትንሽ ፈጥኖበት ነበረ ወደ ጨዋታ ለመመለስ አሁን ግን በጥሩ ሁኔታ ተለማምዷል። በዛሬው የለመምር ሴሴሽናችን ላይ ተገኝቷል። አሪፍም ተለማምዷል። ሙሉ ለሙሉ ፊት ነው ብዬ ልናገር እችላለሁ። በቀጣዮቹ ጨዋታዎች የምንመለከተው እየመስለኛል ለፔሮን ሂንካፕ የሚል አስተያየት መስጠት ይችሏል። እንዲሁም ደግሞ አሰልጣኝ ሚካኤል አርቴታ ስለ ዋንጫው ፉክክር እና ስለ ዋንጫው ውድድር ጠይቆ ነበር። ስለ ፕሪሚየር ሊግ የተናገረው ሚካኤል አርቴታ፣ በፕሪሚየር ሊጉ ውስጥ እያንዳንዱን ጨዋታ የግድ ማሸነፍ አለብህ፣ እናም ለማሸነፍ ከባድ ነው፣ ነገር ግን ያንን ማድረግ አለብህ። በየሳምንቱ ነጥብን ይዘህ መውጣት አለብህ፣ ካለበለዚያ ግን ፕሪሚየር ሊጉን ማሸነፍ እጅግ በጣም ከባድ ይሆናል። ዋንጫን ማሸነፍ ቀላል ነገር አይደለም። በተለይም የፕሪሚየር ሊግ ዋንጫን ማሸነፍ እጅግ በጣም ከባድ ነገር ነው ምክንያቱም ደግሞ ሁሉም ተጋጣሚዎች ጠንካራ ናቸው። እናም ሁሉንም ጨዋታዎች ማሸነፍ እጅግ በጣም ከባድ ነው። ነገር ግን ያንን ማድረግ አለበት። በፕሪሚየር ሊግ ውስጥ እያንዳንዱን ጨዋታ ማሸነፍ የግድ ነው የሚል አስተያየት መስጠት ችሏል። እንዲሁም ደግሞ ዋንጫን እናሸንፋለን የሚል ስሜት የሚሰጠኝ የቡድኑን ጥንካሬ እና ሁሉም ሰው ለማሸነፍ ያለው ፍላጎት እሳይ ነው። አሁን ላይ እጅግ በጣም ለማሸነፍ ፍላጎት አለን። እኔ ብቻ አይደለውም የቡድኑ በአጠቃላይ ሰዎች ተጫዋቾችም እን እንዲሁም ደግሞ ሁሉም የቡድኑ አባላት በጠቅላላ ለማሸነፍ እጅግ በጣም ፍላጎት አላቸው እናም ደግሞ ያንን በምመለከትበት ሰዓት ላይ የዋንጫን እናሸንፋለን የሚል ስሜት ይሰማኛል። እናም ደግሞ ገና ካሁኑም እያረጋገጥ ይመስለኛል የሚል አስተያየትን መስጠት ችሏል። እንዲሁም ደግሞ ይህ ስሜት ብቻ ነው፣ በሚቀጥለው ቀን ደግሞ በልምምር ላይ ማረጋገጥ አለብህ። ስለ ዋንጫ እናሸንፋለን በሚለው ርዕስ ማውራት የለብንም። አሁን ላይ መስራት ነው ያለብን ማሳየት ነው ያለብን ደጋፊዎቻችን፣ እስካሁን ድረስ ለታገሳችሁን እናመሰግናችኋለን። ከዚህ በኋላ ግን በዋንጫ ነው የምናስደስታችሁ የሚል አስተያየትን መስጠት ይችላል አሰልጣኝ ሚኬል አርቴታ። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ስለ ሲሞኔ ስለ አትሌቲኮ ማድሪዱ አሰልጣኝ ሲሞኔ ተጠይቆ ነበር። ሲሞኔ በጣም አደንቀዋለሁ እናም ደግሞ ከሱ እየተማርኩ እገኛለሁ። የእሱ ፍላጎት ወይም የመጫወት ፓሽኑ ወይም ፍላጎቱ በጣም የተለየ አሰልጣኝ ነው ከድሮም ጀ ምሮ የምከታተለውና የምወደው አሰልጣኝ ነው። ያጫወት ዘይቤው እንዲሁም ደግሞ የመጫወት ፍላጎቱ እጅግ በጣም ያስገርመኛል የሚልን አስተያየት መስጠት ይችሏል። እንዲሁም ደግሞ ተጫዋቾች ከጨዋታው በኋላ የአትሌቲኮ ማድሪድን ጨዋታ ሲመለከቱ በጣም ደስ ብሎኛል። ስራው ካለቀ በኋላ ወይም ጨዋታችን ካለቀ በኋላ ቀጣዩ ፈተና ምንድን ነው ብሎ ማሰባቸው ጥሩ ነው ብዬ አስባለው። ይህንን አስተያየት የሰጠው እንግዲህ ዊሊያም ሳሊባ ከፉልሃም ጨዋታ በኋላ በቀጥታ የአትሌቲኮ ማድሪድ የስፔን ላ ሊጋ ጨዋታን ነበረ ሲከታተል ነበረው። ጨዋታቸውን እያጠና ነበረ። ስለዛ ጉዳይ ነው እንግዲህ ተጠይቆ ይህን አስተያየት መስጠት የቻለው። እጅግ በጣም ደስታን እንደተሰማው እና ስራችን ካለቀ በኋላ ወይም ጨዋታን ከተጫወትን በኋላ ወደ ቀጣዩ ፈተና ራሳችንን ለማዘጋጀት እጅግ በጣም እየሰራ እንገኛለን። እኔ ሳልነግራቸው ደግሞ ተጫዋቾቼ እንደዚህ በማድረጋቸው እጅግ በጣም ደስ ብሎኛል። እጅግ በጣምም የተለየ ስሜት አለው የሚልን አስቴት መስጠት ይችሏል። ይህም የሚያሳየው ምን ያህል ማሸነፍ እንደሚፈልጉ ነው። የሚልንም አስተያየት መስጠት ይችላል። በቀጣይ ጨዋታ የተለየውን አርሰናል ትመለከታላችሁ የሚልንም አስተያየት መስጠት ይችላል። አሰልጣኝ ሚኬል አርቴታ አሰልጣኝ ሚኬል አርቴታ እንግዲህ ይህንን ይመስላል በፕሬስ ኮንፈረንሱ የሰጠው አስተያየት። እስከ መጨረሻው ድረስ ለተከታተላችሁን ላይክና ሰብስክራይብ ስለምታደርጉን እናመሰግናለን። መልካም ጊዜ።